የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም። ጥ እንትንም አለበሶ እባካት እናንት ሰዎች ዘመቻ ለሚሄድ ሰው ስንቅ እያዘጋጃችሁ ነው እንዴ? ሽንብራ ለቆሎ የሚሆን ሰነፍ ገብስ ጎበዝ፣ ብርቱስ ገብስ የለም። ቆሎ ደግሞ ምን ያደርጋል? ድሽ ምን ሆነዋል? ቆሎ ለራት መዳረሻ ይሆናል። ጎሽ፣ ለራት መዳረሻ እኔ ራት እንዲያልፋቸው በጊዜ ተኙላለሁ። እናንተ ለራት መዳረሻ አፒታይዘር ይዘጋጅላቸው ትሉኛላችሁ። ሁሉኩ ማጫወቻ ነው። ጋሽ አንዳች ነገር በላይሽ ላይ ይጫወትብሽ። ምን ትላለች እ አንቺ በኔ ገንዘብ ነው ሽኮለል የምትዩ ምን ትላለች እሷ፣ እንዴ እናንተ እየተጫወታችሁበት ነዋ እህሉ መቅኖ ያጣው። እንደውም ልንገርሽ፣ ከዛሬ ጀምሮ እኔ ራሴ እየቆነጠርኩ ሰጣችኋል። ጋሽዬ ወንድ ልጅ አስቤዛ ውስጥ እጁን ማስገባት የለበትም። ኧረ እባክሽ! እና እግሩን ነው የሚያስገባው። ምን ትላለች እ ታዲያ ለምንድን ነው እጄ ለአስቤዛ ገንዘብ ለማውጣት ኪሴ ውስጥ ሲገባ ነውር የማይሆነው? በጨዋታ ጊዜያችን አያቃጥነ፣ ይልቅ ወደ ዋናው አስቤዛ እንግባ። ሌላ ማስቤስ አለ እንዴ እንዴ ጋሽዬ ዋናው መሽ ተነካና ነው ቀይ ጤፍ ነጭ ጤፍ ሀምሳ ሀምሳ ኪሎ ያስፈልጋል እንግዳ ሲመጣ ሰው ፊት የሚቀርብ ሰርገኛ ጤፍ ቢኖርም ጥሩ ነው ይዋጥልሻል ምኑ ግንፎ በቅቤ ቁጭ ሆኖ ከተሰረገ ጋሽዬ በደንብሮ የሚዋጥል እናንተ ሰዎች የምትነግሩኝ ቤት ውስጥ የሌለውን ነው ወይስ ያማራችሁ ነው ያማረንን አደለም ቤት ውስጥ የሌለውን ነው እንጂ ጋሽ ተነሱ እንደዚህ ትል ወይ ሙጥጥ ብሎ እስኪያልቅ ድረስ ምን ትጠብቃላችሁ አትነግሩኝም ነበር እንዴ እንዴ እኔም በቃ ጡረታዬን በሌላ ነገር ሙጥጥ አድርጌ ጨርሼዋለሁ ምናምኔት የለም ውጡ ገዲ ምን ምን ቆይ ሄሎ ሄሎ የጠፋ ሰው ሎስት ኤንድ ፋውንድ እርገጤ ነኝ። አንተ ጓደኛው አደረገኝ። እ አብዬ መሆንህንማ አውቄአለሁ። ታቦክ ታዲያ ምን ያሟዝዛሃል? አዲስ አበባ ነኝ መጥቻለሁ። ጓደኛ መጣ። እንኳን በሰላም መጣ። አብዬ፣ እቃ ይዣለሁ፣ የሚሸከም ሰው ላክልኝ። ጎሽ፣ እንኳን ያዝቅ። አብዬ፣ ጉድ በል አንተ እኮ ቁም ነገረኛ ትልቅ ሰው ነህ። በቃ አንድ ሀምሳ ሰው አስከትዬ እመጣለሁ። አንተ ሰውዬ ምንድን ነው የምትቀባጥረው? እንዳውም አንተ ራስና ስራዬን ለቤት ተጎልታ አይደለ የምትለው? እውነትህን ነው። ቤት ተጎልቼ ምን እሰራለሁ? አሁኑኑ ከችላለሁ። አብዬ ስልኩን ዝግጥ። የጤፎጪ ዝግጥ፣ ተዘጋ ካስከሪ ላይ ፈርቃኒ አይደብራል? በጣም ይደብራል። ጤና ይስጥልኝ። አብሮ ይስጥልን። እንሽና ጭራሽ አንተ ሲገርመኝ እኔንም ትጋብዘኛለህ። አንተ መታወቂያ ያው እንብላ ስለቀረ እኮ ነው። ለመሆኑ መንገድ ላይ መሽናት ምን እንደሚያስቀጣ ታውቃለህ? አይ ገንዘብ መቋጠር እንጂ ሽንት መቋጠር በሽታ እንደሆነ አውቃለሁ። ኦ ቀልደኛ ነህ እባክህ። ባለምጡቅ አይምሮ ባለቤት፣ ስለ አድናቆት በጣም ነው የማመሰግነው። ከወደድኩ አከራየዋለሁ። በየቦታው ደረጃቸውን የጠበቁ መጸዳጃ ቤቶች ተሰርተዋል። አንተ ትልቅ ሰው ነህ፣ እንዴት እዚህ ትሸናለህ? ምን ታካብዳለህ እንዴ? መንገድ ላይ ሸንተህ አታውቅም እንዴ አንተ? መሽናት ክልክል ነው እያልኩ እንዴት ነው ይሸናለ? ለማንኛውም እንደዚህ አይነት ነገር እኔ አድርጌ አላውቅም። አሀ፣ አንተ ከውጭ ነው የመጣኸው ማለት ነው። ዲያስፖራ ነገር ነህ? አታሹፍ። ትቀልዳለህ እንዴ? ቀልደኛውም አንተነህ እንኳን እዚህ እናታችን ጀርባ ላይ ስንሸና ነው ያደግነው። ይሄ እናት ጀርባ አይደለም የሕዝብ መናፈሻ ነው። ለዚህ ነው በየቦታው ዚፕህን የምከፍተው። ሰውዬ፣ ጫማ ባን ለካካ ጥሩ ነው። ነው እንደሱ ነው። አንተን የሚያስተምረ ቅጣት ነው

ምን ታካብዳለህ? ያው እንደ በቃ ከነት ይቁ የቅጣት ከሉ ያደለ ምን ታካብዳለህ? እንደ ሀያ ብር ምናምን ቢሆን ነው የደሞ አራት አምስት ያሸናኛል። በቃ ምን እንደ ይቅርታ፣ የተግባባን አይመስለኝም። የወጣው የቅጣት አዋጅ ሁለት ሺህ ብር ሽንዴን ስለሸጠው የተከለከለ ቦታ በመሽናትህ ነው። ይልቁንም በኮሪደር ልማትና በወንዞች ዳርቻ መሽናት ሁለት ሺህ ብር ያስቀጣል። ለዛሬው ምሬሃለሁ፣ ሌላ ጊዜ ግን አላልፍህም። እሺ አመሰግናለሁ። ታዲያ የጀመርኩትን እንዴ ልጨርስ? እሺ አመሰግናለሁ። እሺ ታሪኮ፣ ታሪኮ፣ ታሪኮ። ውይ እሺ፣ እንትን ለአንድ በጣም ጠብቅ ጉዳይ ፈልግሽ ነበር። ይሄው ማኔሩን አበድሪኝ ከሆነ አላበደርሽም። ባለፈው ዝናባ ስመትተሽ መከመክ ብሎብኛ። ታሪኮ ስነ ብኳስ መጥቶ አይደለም። ይሄ ቆንጆ ያደርጋል እንደዚህ ለፍሬዝ ጥሩ ነው ብሎ ብሩዝ ዋጥ ቢወቆ ነው ሞጭ እንደዛ ሆነ ይልላት። ይቅርታ ግን ዛሬ የፈለኩሽ የሚሆንሽ በዘመር ስራ ፈልግልኝ ከሆነ አይቻልም። እንደ ማንኛውም ሰው በህጋዊ መንገድ ተወዳድረሽ ነው መቀጠር የምትችይው። አንቺዬ እንደው ምን አለበት ብታዳምጪኝ። ምንድን ነው ዝም ብለሽ እንደ ተልባ ጠጥ ጠጥ የምትይው? እንዴ ነድልይ ፈለኩሽ። እስቲ ዝም ብለሽ ስሚ ነው አብያተን ከታ ሊመጣ ነበረ። ዝም ብለሽ አንድ አምስት እንጀራ ወይዬ። ወይ አንቺ፣ ይሄንን ለማስባለሁ እዚህ ድረስ ያሯሯጥሽን ምን አለበት። እሺ ደግሞ የሚጠቅምሽ ከሆነ አንድ አምስት እንጀራ ወይዬ አልኩልሽ። ደስ አለሽ? አየን ቀለልሽ ነው አይደለም? አንቺ አንቺ እየመርሽ ነው አይ ሻሽዬ፣ ለእንግዳ ከሆነ አይሆንሽ ወይ አጋር ነው ስና፣ ልክ ነሽ። የአንቺ ቤት እንጀራ ተቋራ ነው፣ ግን ቢሆንም ከግዢ እንጀራ እኮ ይሻላል። ይሻለ የቤት እንጀራ ጥሩ እኮ ነው። ወይ አልነገርኩሽም ለካ አዲስ ወፍጮ ላይ ጨምረውብኝ ቀጭ ቀጭ አለ። ከግዢ የሚለየው ድምፅ አለ። እዮች ስናኝ ከሆነ ይሄ እንደ ፒስታ መንገድ ቀጭ ቀጭ ቀጭ ቀጭ ቀጭ ቀጭ በምክራ ነው የምንውጣው። ግድ የለም ይሁን፣ ኮረት እንዲኖርበት ምንም ችግር የለውም። ዲ ምን ለም የቤት እንጀራ የቤት እንጀራ እኮ ነው ታሪኳ። ቆይ እሺ ይሻሽዬ አግቷል ሴት እኮ ነኝ እኔ ሞቅ ሞቅ አደርገዋለሁ ችግር የለውም አሁን ይሽማ ዴ ባንደሱ ቢስተካከል እኮ ጥሩ ነበረ ግን ምንድነው በቃ ጅጅት ብሏል ፍርፍር ፍርፍር ልብ በቃ ጥጥ በይው ጥጥ አይደለ ታዲያ ለምን ዝም ብለሽ እንዲ ስራ ምናምን ከምትፈጭ ፈትለሽ ለዛ ለባልሽ ጋቢ አታረብሽው ሆ ያጣ ለማይ ጠርቶ ይሳደባል አሉ ቺ ቺ በትነሽ አንቺ፣ ሲጀመር ወገኛ ለነገሩ። ሰሚል ሰሚል አንቺ፣ አብሴቱ ራሱ ጠጥ ነው የሚሆንብሽ ቋንቋ። እንደምን ነው ጎሽ። ተሸከመኝ፣ የዛ መጣ በቃ። ልቀቀው። ምንድን ነው ሰርቶ ባይለወጥ ተሸክሞኝ ይጥቀመኝ ብዬ ይዤው መጣኋል። የመረጃ ክፍተት እንዳይኖር ተከፍሎኝ ነው። ሰርተህ መብላት ጀመርክ ማለት ነው። ማለፊያ ነው፣ ማለፊያ ነው። በላ ብዬ ፀሐይ ሳይበረታ ወደ ቤት እንሄድ አንተ ደግሞ ጥድፍ ጥድፍ ማለት ትወዳል እሱን አረፍ በል አብዬ። አልደክምህም እንዴ? እዚህ ቦታ ውስጥ ሆኜ ምን ይደክመኛል? መንፈስ ያድሳል። ቤት ገብተህ እህል ቅመስና ትመለሳለህ። የት ይሄድብሃል? አብዬ ሳልጎበኝማ ከዚህ ንቅንቅ አለ አብዬ። አባቢ ነገ ሲመጣ እኮ እንዳያጣው ፈርቶ እኮ አብዬ። ይሄ ነገር እኮ እንደውም ማታ መሸት ሲል ውበቱ እኮ ያስደምመሃል። እንዴት ያምራል መሰለህ። ይህንን ማታ ትጎበኘዋለህ። አሁን ወደ ቤት እንሄድ። ግደለም ለም ዘርዬ እኔ እቤት ከገባሁ እንደማታስወጣኝ አውቃለሁ። አሁን ካላስጎበኘኝ እኔ ሙቸገኛለሁ። አባቲ እኔ እዚች ጋር እስከምጫት ልምጣ። እሺ፣ እሺ አብዬ እሺ። ደርሰህ ና አብዬ

ሟች እንግዲህ እቺን አትሆኑ አሉ። በረሃብ የሞተው አሁን እንደው ለሀዘን ንፍሮንስ ሆኖ እናንተ ሰዎች ጠፍቶ ብያለሁ። ይሄ የተዘጋጀው ለከባድ ሚዛን ላለው እንግዳ ነው። እዳ ህል የሚጠበቀው በቁሙ ነው። ያዙና ንያዝ። እንግዳ የደረሰበት ይደርሳል። በህግ አምላክ ለእንግዳ ነው ተብሏል። እንግዲህ

ሰርተ ስምህን በታሪክ መዝገብ ማጻፋለ። አረ፣ እኔ አልችልም። ልብድ ማችሉ እንዴት ታሪክ ሰርቼ እንደነሱ ልጎበኝ? አረ፣ እኔ የሰው ዓይን አፍራለሁ። የሚያሳፍረው ስልንገርህ ለሀገር አንድም ታሪክ ሳይሰሩ ዝም ብለው ኖረው ተወለደ ሞተ መባል ነው የሚያሳፍረው። ወይነት አድዬ፣ ምን ነው አለፍ ዋሏ? ይኸው እንደ ተወለድኩ አልሞትኩም አድጌ ያለሁ። አብዬ፣ ይህን ልጅ ዝም ብዬ ሳየው ገና ጡት የጣላ ይመስለኛል። በእውነት የእሱ ነገር ዝም ብሎ ውሃ እንደ መውቀጥ ነው። አባቤ ውሃ ምትወቅጦ ምን ለመውጣት ነው? መረቅ አሪፍ ነው። እስኪ እኔ ሞክረዋል። ምን ይሄ ጅላንፎ ሱንቶውና። አብዬ አንተስ አድዋን እንዴት አየኸው? በእውነት የአባቶችን ታሪክ ሳይ ሸልን ፎክር ፎክር አለ። ያውልህ ሜዳዋ አቅራራዋ ዳርበኛ አገኘን ብለው ወስደው እንዳያቆሙ ያቆሙኛ። የዚህ ታሪክ አካል መሆን እንደው መታደል አይደለም? ምን እሱ ብቻ ብዬ ይሄንን በመላው ዓለም የሚገኙ ጥቁር ሕዝቦችን ታሪክ በአንድ ስፍራ ሰንዶ ሰብስቦ ማስቀመጥ ቀላል ነገር ነው እንዴ? በእውነት ይህንን የሰሩ እጆች የተባረኩ ይሆኑ። አዎ ደግሞ ሀገራችንን ሰላም ያደርግልን እንጂ። ኧረ ከዚህም የሚበልጥና ያለን ዋናው እሱ

ስታነሳ ስድስተኛ ነው። ዙሩን እኮ ከረብከው አንተ። የቤት ውስጥ ሩጫ ነው እንዴ መሰለ ይሄ ነገር። ሪከርድ የምትሰብረው ቡፌ እየዞርክ ነው። ትርፍርፍ ሙልክ ተብሎ ሳየው ወዲህ አምጣ አምጣ ሲለኝ ታዲያ ምን ልበለው? አይዟችሁ እኛ ማክት መናል እንፈታችሁና እቃውን ታጥባላችሁ። ኦኬ ጨምሩና ብሉ እንዳትሳቀቁ። ለእቃው እንደሆነ እኛ ያለን በደንብ ነው የምናነቀልቀው ነው ጨምአ እ ጨምር እያሉኝ ነው። እኔስ ምን ማለት ነው እላፊ ተገ ቀር አንተስ ተው ሰውተቶች በምን ታንሳለህ? ሂድና ጨምረህ ብላ። እህል አላቂ ነው፣ ሰው ግን ዘላቂ ነው።

ምንድን ነው መሰለው፣ ለማለት ያህል እንጂ ገና እየገቡ እንደሆነ ጠፍቶኝ አይደለም። ሚስት አይደለችም እንደ መስላኝ ነበር። አይ አይደለችም። አብዬ፣ የከተማውን እየዞርክ ስትጎበኝ ዓይንህ ደከመ፤ እንደ እራሷ እኮ ነች። ምነው እንደዚህ ገረጣች? ባለቤቷ የወንጀል ታሪክ እያነበበላት እንዴት አድርጋ ትውዛ? እንግዲህ ሰው ሚስቱን ወጣ አርጎ ይጋብዛል፣ ያዝናናል። እሱ እህ በሩን ይከረችምና ዘግቶ ፈለጠ፣ ቆረጠ፣ ዘረፈ፣ አመለጠ፣ ሸሸ፣ ሄደ፣ ሮጠ፣ ተያዘ፣ ገባ። ምን እንዴ! ይህንን ሁሉ እያነበበላት እንደው አመዷ ቡን አለማለቱ እሷ ሆና ነው። ይተው እንጂ ጋይዘሩ። ምንም ቢሆኑ እኮ ባለቤቴ ነው። ምንም አይነት የፍቅር ቃል ባይወጣውም የወንጀል ታሪክ ማንበቡ ለእኔ ያለውን ፍቅር ያሳያል። ፍቅር ላይ ሆናች የወንጀል ታሪክ ታነበበልሽ። ህፃም ላይ ብትሆኑ ምን ሊያነብልሽ ነው ወንጀለኛው ዳኛ አንተ እስካሁን ተሸክመህ ቁመሃል እንዴ አየህ እንዴት እንደማበላው ወይ ሊቀመጥ እንዴ አረ ሄደኛ እንመጣለን ሂዲ የት ነው የምሄደው እዚሁ ተሸክመ ቀጥ ብለህ ቁም ጋዘሩ የህፃናት ጉልበት ብዝበዛ ይቁም ከፍየው እኮ ነው የተሸከመው። መንገድ ላይ ባድርም አብሮኝ ያድራታል። ምንድን ነው ብትለው ዘሩ ሂድ፣ አንተ ሂድ ሂድ። ተሸክሞ የቁም ነው ብትለው ይ ብቻውንም አይሄድም። ይ ወስዶ ቢያጠናግረውስ ይሁሉ ወገቡ ቢቀጭ እዳ ያንተ ነው። ነግሬያለሁ። እና አንቺ እንዴት ነሽ? አብዬ ደህና ነኝ። እርሶስ እንዴት ነዎት? ጤናዎትን፣ ከተማውን ለመዱት? አረ፣ ምን ይለመዳል? እኔ ገና ማየት የኔውን ተቀያይሮ ሁሉ ለማነው? ሁሉ ተቀያይሮ የለም። አበባ አባባ መሰለቦት አይደል? አረ፣ ምን አበባ ብቻ። እኔ አስጎበኘዎታለሁ። ይግባ፣ አብዬ። አንተ እዚህ ሳሎን፣ ሳሎን፣ ሳሎን ግባና ቆይ። ሳሎን ግባና ቆይ። ነው ሳሎን ነው ሳሎን። የት እንደሚቀመጥ ነው ያሳያለው። ዳይ በዚህ በኩል እያቀራረጥ ወደ መኝታ ቤት እ ትልቅ ሰው እኮ ነው የመጣው። ምንድነው የሚሉት እነሱ? ምን ታወራላችሁ እባክህ፣ ተዋቸው። እኔ ለሆዴ መተው እናንተም ብዬ ነው የመጣሁት። አንተ ለሆድህ ብለህ ባለመምጣት አመሰግናለሁ። ትልቅ ሰው ነህ፣ ጨዋ ነህ ለሆደ ብልህ አልመጣም። እነሱ ግን አስደፈሩኝ አስደፈሩኝ። ጋሽዬ እኛ ምን እናደርግ? እንዲህ አስረው ቀጥቅጠው ደብድበው እኮ ነው ጉድ ያደረጉት። አስገድደውን እኮ ነው ጋሽዬ፣ አስገድደውን የበሉብን አትሉም? አትጮሁም? የሀገር ያለ የመንግስት ያለ በህግ አምላክ አትሉም? ዘሩ ልጆች አይደሉም። እንደ የበሉት ምግብ ለጠላዝ ቢሆን ይከለከላል። እ አብ ቆሮአል እንደሱ አትበል፣ የኔ መጥፊያዎቼ ልጆቼ ናቸው። አው ብቻ፣ አሁን እንኳን አንተ ደረስክልኝ፣ እንኳን አንተ መጣህልኝ እንጂ በቁሜ እንክት አድርገው ነበር የሚበሉ። በቃቱ አሁን እሱ አልፏል። እሺ፣ እሺ፣ አብዬ አንተን ሰማለሁ። በለውን፣ ሂዱና የቀረውን የተረፈው አላደለ ከነዛ ተምቾች የቀረውን ላብዬ፣ ላጎቴ፣ ላጎት አለም ላጎቴ፣ ላብዬ አምጡለታ። ጥስቱና ትሉ ነው የቀረው

እሱን እኔ ቦታ ቦታማ ሲዘዋጎቴ የኔ አለኝታ፣ የኔ መከታ፣ የኔ የአደጋ ጊዜ ተጠሪ አብዬ፣ አንታልህልኝ፣ አንተ ደረስክልኝ። አብዬ አሁን ይችን ለዚህ ቤት አስራ አምስት ቀን እንወጣለን። በላተኛ ጥርስ ጥርስ በዝቶ ነው እንጂ ይሄ ለስድስት ወር በቂ ነበር። ግን ምን ዋጋ ወይኔ፣ የምለው ነጭ ጤፍ ነው፣ ሰርገኛ ነው፣ ቀይ ጤፍ ነው። ከከለሩ ምን አለኝ? ጤፍነቱ ነው ዋናው ነገር ጤፍነቱ ነው ግ ወፍጮ ቤት መቼ ነው የምትሄደው? እኔ እንኳን ለመክረም ነው ያሰብኩት። አይ አትክረም፣ አትክረም። ለምን? እዚህ አይመችም፣ አይሆንም። አይመችህም እኮ ለምን? እኔን በጉጉት ድፍት እንዳረከኝ አንተ እዚህ ከከረምክ፣ ጣን ረሀብ ነው ድፍት የሚያደርገ

የተሰራው ስራ ለውጡ አስገረመዎት አይደል? ደግሞ ይሄ ብቻ እንዳይመስልዎት፣ ይሄው አንዴ ከተማዋን ዞሮ ቢያዩ ያልተለወጠ ያልተቀየረ ቦታ የለም። እንዴ መብራቶች፣ መንገድ፣ በተለይ በተለይ ዛፎቹ ውበታቸው፣ የህፃናት መጫዎች፣ መናፈሻው፣ ኧረ ምኑ ቅጡ። የተሰሩ ስራዎችን አይቶ ማድነቅ የጨዋ ሰው ባህሪ ነው። ህብረተሰቡም ቢሆን የተሰሩ የልማት ስራዎችን አይቶ እንደዚህ ሲደግፍ ለሌላ ስራ መነቃቃትን ይፈጥራል። ይህንን የማይደግፍ እራሱን መለስ ብሎ ማየት አለበት። ይህ የሚታየው እንዴት ይካዳል? ባይሆን ባይሆን ምን፣ ይህንን አመስግኖ ሌላ የሚሰራ ነገር ደግሞ ጠቆም አድርጎ ማለት ነው፣ የጤነኛና የቀና ሰው አመለካከት። እንደርስ ሰባ ደረጃ አካባቢ ይባላል።